በደም ጥርጥር የለውም። እችላለሁ፣ እኔ ሁሌም እችላለሁ። እኔ እንደ ሞራል ነው የሆነኝ እውነት። ላይክ ሼር ሰብስክራይብ እያደረጉ ማቅጠጥ ብቻ ነው ቤተሰብ ሰብ ለመሆን ማለት ብቻ ይበቃል። ለማንኛውም ወደ ቪዲዮ ቪዲዮን ከመጀመራችሁ በፊት ግን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ይመሻል።

ሰው ቢለምንሽ የምትከለክዩ ሶስት ነገሮች እና እሺ እሺ በቃ

እንኳን አደረሳችሁ የእኔ ግንባራሞች ጓደኛዎች የህወሀቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ጌታቸው ረዳን ወቅሰዋል ለተ በምንስ ፍጥነት ነው የቤት ስራ ስለ መስራትና አሳይመን አሳይመንት ሰርቶ ስለ ማስገባት ካወራናቸው ሰዎች ጋር ስለ ትዳር ይወት ህይወት ማውራት? በምንስ ፍጥነት ነው ዩኒፎርማችንን መልበስ ያቆም? ከመቼውስ ነው ተምረን ይጫ? ግን እንዴት ብንፈጥን ነው ወላጅ አንጥተን ሳንጠግብ ወላጅንን ትምህርት ቤት መጠራል? በትናንትናና በዛሬ መሀል የት ነበር ማንው መሳጫ ሁሉ እዚህ ያደረገ አቁዱ ቁጥረን ቆጥረን መቼ ነጋ ማህረቤንስ መቻያችሁና አባሮሽ አባረን አባሮሽ አባረን መቻያዝንናን የምር ለማደግ እኮ ገና ነው፣ ያልጠገብነው ብዙ ትናንት አለ እና ወደ ትናንታችን የምር ወደ ኢንፎርማችንና ወደ ትምህርት ቤታችን

የስቲኪኒ ፋብሪካ ያለ ሰው ፋብሪካ ያለ ፋብሪካ የምትለው እኮ ጀርባ እንጨት ፈልጥ የምታስቀምጠበት ቆርቆሮ ቤት ነው። በቃ ነው ካስ እያጠብከው፣ ምን ፋብሪካ ነው? ሰግጥ፣ ለለውጥህ ነው ነገሩ። ሰግጥ ገንዘብ ደስታን አይገዛም። ዛሬ በዚህ ጉዳይ ነው የምንወያየው። አንተ ቅድም እንዳነሳው ተከክል ላራግ ፍል ይችላል፣ ግን ገንዘብ ደስታን አይገዛም። ደስታ ለአንቺ የሚገኘው ከራስሽ። ደስታ መፍጠር የምትችል እኔ ነኝ። ሁላችሁም አሁን ዛሬ እኔ እዚህ ጋር የተገኘው

ዝበው ወንድ ነው ሴት ኧረ እንግዲህ የዛሬው ቪዲዮዎችን ይህንን ይመስል ነበር። ይሄ ሶስተኛ ቪዲዮዎችን ነው። ፈታ እንዳላችሁበት ተስፋ እናደርጋለን። ገና እንበዛለን። በዚህ ቪዲዮ አስር ሺህ ላይክ እሺ ለማንኛውም የዛሬ ቪዲዮአችን ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦን ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ከዛ በፊት ግን ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የመቻችሁ